ወይናድና ድና ሚፍታህ አይናችሁን በጨው ጥብ አድርጋችሁ ጭራሽም ባልና ሚስቱ ናችሁ። መጣችሁ መች፣ ተጋብታችሁ መቼ? ያሳያችሁን ኒካ ስታደርጉ መቼ? ለውድ ቤተሰቦቻችሁ መቼ ያሳውቃችሁ? በማን ፊት ነው ኒካ ያሰራችሁት? እስኪን ነገሩን ጭርስ፣ አይናችሁን ጥብ አድርጋችሁ ሚስቴስ ትጀናጀናለች አላለም? በቃ ቦይስ አገኘሁ። ለምንድን ነው ሳሮኝ? ፍቱኝ ስትጀናጀን አገኘዋት። መብት እስከ አፍንጫ እንዲ ኒካ እስከልለ ድረስ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ጤና እየስጥልኝ ውድና እየተከበራችሁ የኔ ቤተሰቦች ሁላችሁንም ሰላም ሰላም ብያለው በያላችሁበት፣ የአላህ ሰላምታና እዝነት አይለያችሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሌ ቤተሰብ ተሆኑ ዘንድ በትት እናጠይቃለው። ነባር ቤተሰቦች ደግሞ ቪዲዮን ላይክ፣ ሼር አድርጉት ማለት ነው። እንግዲህ እንደማናቸውም የሶሻል ሚዲያ ተጠቃሚ እንደመሆኔ መጠን እንግዲህ ዛሬ እንግዲህ ሁልጊዜም ቢሆን ያው ግርምትን ያጫረ ነገር አንዳንድ ዩቲዩበሮች ላይ እናያለን እና እኔም እን አንድ ሶሻል ሚዲያ እየታዘብኩትን በቃ ወይም ያለብኝን ለመተንፈስ እናንተ ጋው ፍለፊት ቁጭ ብያለሁ ማለት ነው። ውድ ቤተሰቦች ስህተት ካለብኝ አርሙኝ ማለት ነው። ናዲያና ሚፍታህ እንግዲህ ኒካሃ ያደረጉበትን ቀን አላሳወቁንም። እነሆ አፍ አውጥቶ ሚስቴን የሚያወራው ማን ነው ሲል ተደምጧል ማለት ነው። ቆይ ግን እስኪ ሚፍታህ መቼ የተጋባችሁት እንዴ? ናዲ፣ ለሴት ሁለት ወንድ ሁለት ባል ተፈቀደ እንዴ? በማንቸሪያ፣ አረ ፈሪ የፈሪ ይህን መልክ ይዘሽ ማለት ነው። በቃ ተጠቀሚበት፣ ዝም ብለሽ የቆንጆ በለላቱኝ ማለት ነው። ቆንጆ የነሽ? አዎ ቆንጆ ነሽ። ማሻአላ እ አደብ የለም አደብ አልቀራሽም። ስርዓት ከአንቺ ጋር ፈጽሞ የለም። እኔ ወንድየውን አልወቅስም። በነገራችን ላይ ሚፍታህን አልወቅስም። ምክንያቱም ወንድና ውሻ መልከስከሳቸው መቼም ቢሆን ስለማያቆሙ እኔ ወንዱን አልወቅስም። ዛሬ አንቺን ነው እርግጥግጥ አድርጌ በቃ ባንቺ ነው የምዘምተው። ወንድ ልጅ ምን ያድርግ እንዴ? ውሻና ወንድ ልጅ እኮ ማለት ነው የበላበትን ወጭት ሰባሪ ነው ማለት ነው። ስለዚህ የተከፈተ ቤት ካገኘ ወንድና ውሻ ዘገደው ብለው ነው እንጂ የሚገቡት ምን ልበላችሁ ሌላ አያውቁም። ስለዚህ ናዲ ይሄንን መልክ ይዘሽ፣ በቃ ስርዓት ያለ መኖርሽ በጣም አዘኘብሻለሁ፣ በጣም ከምልሽ በላይ። እንዴ እንደምላችሁ እኔ የሚፍታህን ምንም የምለው ነገር የለኝም፣ እንደ ምሳሌ መግቢያ ላይ ብጠቅስም እሱን ጨምሬ፣ ግን እኔ የምወቅሰው በጣም በቃ በሷ ላይ ነው ትኩረቴ ማለት ነው። እንዴ ወንድ እኮ እንዳሳዩት ነው። አንቺ ምን ነው እንዴ ይህን ቆንጆ ቆንጆ ነሽ፣ ይህን መልክ ይዘሽ ስርዓት አደብ ቢኖርሽ ምን አለ? ጭራሽም የሶፊን ባል ነው እንደምትጀናጀኝ ድምፁ ሰምተነዋል። አኗር ነው እንዴ? እየተለዋወጣችሁ ነው? ባሎቻችሁንም እንደ እቃ መዋዋስ ጀመራችሁ እንዴ? አይደብርም በቃ የአንቺ ባል ለእሷም ነው፣ የእሷ ባል ለአንቺም ነው። እንደዚህ ነው፣ እንደ ዕቃ እየተዋዋሳችሁ ነው። እንደ ወንዶቻችሁ ነው እኛ በምናውቀው እንግዲህ አኗር ሶፊን የኔ ናት፣ እሰሩኝ ፍቱኝ እያለ ነው እንግዲህ የምናየው እና አንቺ ደግሞ ከሚፍታህ ጋር ሳለሽ እሱ ደውሎ ሲጀነጅንሽ ነበረ አኗር ነው እንዲህ ጭራሽ አሁን ሁለት ወንድ መደራረቢያሽ፣ ነገ አራት ሶስት አራት አምስት ይቀጥላል። አይነፋም፣ እውነቴን ነው፣ አይነፋም። የመልክ ይዘሽ ተጠቀሚበት፣ ውበትሽን፣ እውነቴን ነው፣ ተጠቀሚበት። የሰው የሰውም አፍ ላንቺ ጥሩ አይደለም። ልንገርሽ፣ የሰው አፍ እንኳን ሰው እና ዛፍ ከነቅጠሉ ያደርቃል። ስለዚህ ጥሩ አይደለም። እንደ ማናቸውም የሶሻል ሚዲያ ሰው ስርዓትሽን ጠብቀሽ ለውድ ቤተሰቦችሽ አስተማሪ የሚሆን ነገር ይዘሽ መምጣት ሲገባሽ ያለ ኒካ እየዘለልሽ እያለ ጭራሽም ወንዶቹን ላደራርባቸዋላል፣ መረብነትሽ እንደ ሆ አኗር ተብዬ፣ ቆይ እኔ ሶፊ የእኔ ናት፣ ሶፊን የነካ ያ ቃል በረካ ስትል ነበር በቀደምና። ምን ልታደርግ ታዲያ? ናድን ጓደኛዋን መልሰ ደግሞ በቃ ሁለቱን መዋዋስ፣ ሴቶቻችሁን ወንዶች ሴቶች መዋስ ጀመራችሁ፣ ወንዶችም ሴቶችም ወንዶች በቃ መዋዋስ ጀመራችሁ። እንደቃ እንዲ እረ፣ ገና የማይመጣ ጉድ የለም። ደግሞ ነገ ምንን ሰማ ይሆን? ውድ ቤተሰቦች ይጠብቁ። ጆሮ አልሰማም አይል መቼም። ከዛስ በኋላ ሚፍታህ ደግሞ ሰሩ ይፈቱኛል ልክ ማለት ነው ቆይ ምን አገባህ? ፍቱኝ ይፍቱኝ ኒካድርግሃል። እናንተ ቆይ እስኪ ምንነው ዶላር አሰከራችሁ፣ ዶላር አበዛ አጨለላችሁ እንዴ። አሁን በቃ ሰማና ልክ ደግሞ። ቆይ አንቺ ግነ ውሽማንሽ ሚስት ለሚፍታ ምኑ ነሽ? እኛሁን ግራ እየገባን ነው። በፊት እንኳን ወደ መጀመሪያው ላይ አውዝ አግባችሁን ነበረ ምክንያቱም ያው እናንተ መታችሁ ሜዳ ላይ በምትለፈልፉት እኛም እውነት አድርገን ነው ነበር እና አሁን ግን አይደለም። ስለዚህ ቆይ አንተ ማንም የሚጀንጅናት አንተ ቆይ ሚፍታህ ምን አገባህና ነው ማለት ሰሩኝ ፉትኝ። ማን ነው የሚወራሽ? አንቺስ ቆይ ምንሽ ነው ሚፍታህ? ሚፍታህ እስኪ ነገሩን ውጡና ነገሩን አሳውቁም። በቃ ደጋግመን ተናገርን እኮ ምን እና ምን ናችሁ? እስኪ ንገሩን ምንና ምን ናችሁ አንተ የሷን ጀዋል እየፈተሽክ ውስጣ ውስጡን ማን ነው የደወለው ቦይሷን እዚህ ያገኘው ስትጀናጀን ሞባይሏ ውስጥ በቃ የጅንጅን ደብዳቤ ያገኘው ቦይስ ምናምን ምናምን በቃ ምንናት ምንናምን ምን ናቸው አንቺስ እንደዛ ሲጠይቅሽ በቃ ሽምቀቀቅ በቃ ምናምን የምትዩ ምኑ ነሽ ለሚፍታ ምኑ ነሽ እስካላሳውቃችሁን ድረስ የእናንተን ምንነት እኛ እናቅም ምንና ምን ትሆኑ ምንና ምን ትሆኑ አናቅም ማለት ነው። ስለዚህ አንተም ልትቆጣጠራት ያልከው፣ አንቺም እሱ በምታይ ሰዓት በቃ መሽኮር ምናምን ምን ብለሽስ አኗርን ታወሪያለሽ? የደወለው አኗር ነው መቼም ሰምተነዋል። ስለዚህ እንደ ዕቃ በቃ ወንዶቻችሁንም እንደ ዕቃ መዋስ መቀባበል ጀመራችሁ? ወይኔ ወይኔ። ኢትዮ መንደር የማይመጣ ጎደለ ጠብቁ። ገና እንዲ አረፈሩ እፈሩ የምር ውበትሽን ሽን ተጠቀሚበት ናዲያ። ደጋግሜ ነው ምነግርሽ አንቺን የመሰልሽ ቆንጆ ዝም ብለሽ አሰዋፋት ትግቢ ዝም ብለሽ እየተዣለት ሺ በመተቃቀፍ ምናምን ምናምን አይነፋም። ኦኬ ተፈላልጋችኋል ድራር በቃ ንገሩን። ደጋግመን እየወጣን እኮ ተናገረን። ንገሩ ንገሩ ንገሩን። ተወናጅላችሁ ወንጀለኛ አታደርጉን። አልኮ ብዙ በቃ በየቪዲዮአችን ላይ ይህንን ነገር ሳንለው አልፈ ነው አናቅም። እና በቃ ሚስቴ አላፈውጥቱ ቁ ሚፍቱ ምን አለ፣ ሚስቴ ናት እንዴ? ሚስቴ ገማ ነው ቦይስ የሚያደርገው ምናምን ነገር መሽኮር መም እንዴ፣ ኧረ ነው ሁሉ ድፍረት መቸነ ታጋባችሁት ሰርጋችሁን ለምን አልጠራችሁንም? አላሳያችሁንም? ቀለበታችሁን ለምን አላሳያችሁንም? እንዴ እናንተ ዝም ብሎ በቃ ቁማ ያገኛችኋቸውን ሴቶች ሁሉ በቃ ሚስቶቻችን ናቸው። ወንዶ ሴቷም እንደዛው ቁሞ ሲሄዳ የሾሁላ ባሌ ነው እንዳይነመጣ እንዴ! አኸሩ ዘመን ወይ ፈጣሪ ሆይ፣ ገና የምንታመጣብን ይሆን? ውይ ውይ! እኔ የምር ግርም አሉኝ። እንዳ ዝም እየሳያቸው ነበር ሞኝ ይመስል ማለት ነው። አይ ቆንጆ በለል፣ አይ ቆንጆ ብላሽ፣ የመልክ ይዘሽ ላልተጠቀምሽበት፣ ዝም ብለሽ በከንቱ ለቀረሽ ናልዬ፣ ከውስጥ ያዝኛለሁ። ምንም ማድረግ አልችልም። ልቦና ይስጥሽ። ለማዳት ነው የምፈልገው ውድ ተመልካቾቼ ቪዲዮውን አስረዘምኩባችሁ። የምር እኔ ሌላ ልል ነበረ፣ በቃ እስኪ ልታገስ። መታገስ ዋጋ አለው አይደለ? ልታገስ እስኪ እንያቸው። ስለዚህ እሷ ባለመታገሷና ቁማ ባለማሰቡ አደላ ሁሉ የምናወርድባት እስኪ፣ እኔም ቆይ ልታገስ እንጂ የምር ለናዲ ዛሬ አፊናፊ በናዲያና በሚፍታህ የመጣሁት ጉድ ቀውጢ ነበር፣ ግን መለስ አልኩኝ። እስኪ ቆይ መቸኮል ጥሩ አርላም። እና ውድ የኔ ቤተሰቦች ሀሳቡ አስተያየታችሁን ኮሜንት ላይ ጻፉልኝ። ከእንደዚህ አይነቱ ነገር ይሰውራችሁ አላህ ተዓላ ለምታደርጉን ነገር ባህላል ያደርግላችሁ ለማለት እወዳለሁ። ውድ የኔ ፍቅር ቤተሰቦች ለዛሬው እዚሁ ላይ ይበቃኛል። ቀጣይ ቪዲዮ እስከምንገናኝ ድረስ ሰላሙ ሁኑልኝ። ባይ ባይ።